የአይሁድ ንጉሥ የናዝሬቱ ኢየሱስ ነው ብሎ ነው። ማንነቱን በሚገልጽ መንገድ ነው እንዲጻፍ ያደረገው። እንደው በዚህ እንኳን ትንሽ እንደው ከዚህ በኋላ ኢየሱስ ክርስቶስ ማንም ስላለ ሳይሆን በእግዚአብሔር በቀደመው እውቀትና እቅድ መሰረት በእግዚአብሔር ፊት የሚቃጠልም ሆነ የኃጢአት መሥዋዕት ሆኖ ወደሚቀርብበት የመስቀል ላይ ሞት የማምራት ጉዞውን በተግባር ይጀምራል። ይሄ ሁሉ የታሪክ ቅደም ተከተል ምክንያት ነው እንጂ ሰዎቹም ምክንያት ናቸው እንጂ ሁሉም ነገር የሚሆነው የእግዚአብሔር እቅድ ይፈጸም ዘንድ በነቢያትም የተነገረው ትንቢት ይፈጸም ዘንድ ነው። ስለዚህ ሂደቱ በሚገርም ሁኔታ ከነሱም እጅ እየወጣ በራሱ እቅድ እየተመራ ሲሄድ ተመልክተናል። አሁንም እናያለን። በዛሬው ንባብ ጌታ ኢየሱስ ክርስቶስ ወደ ጎልጎታ ሲወጣ እናየዋለን። ከቁጥር 17 ጀምሮ ስናነብ፣ ኢየሱስንም ይዘው ወሰዱት። አሳልፎ ሰጣቸው። በእነሱ ስር ነው ይዘውታል፣ ይወስዱታል። ግን ቀጥሎ ያለው ንባብ ምን ይላል? መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ በማለት ወንጌላዊው ይዘግበዋል። አሸክማውት ሊሆን ይችላል እየገፉት እየገፈተሩት ሊሆን ይችላል የሚያደርጉትን ሁሉ ሊያደርጉ ይችላሉ። ስለዚህ ለእነሱም ሆነ ለሌሎች ሰዎች ሊመስል የሚችለው በእነሱ ኃይልና ፈቃድ ሊመስል ይችላል። ግን የክርስቶስ ኢየሱስን የውስጥ ሰብዕና የውስጥ ስሜት የሚያውቅ የእግዚአብሔር መንፈስ በዚህ ንባብ ውስጥ ያቀረበልን መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደሚሉት የራስ ቅል ወደተባለው ስፍራ ወደሚሉት ስፍራ ወጣ። ልክ ራሱ የሄደ እንዳለ አድርጎ ነው ያቀረበልን። እንግዲህ በጣም አስገራሚ ነው። ይቀጥልና የሚለው ነገር ምንድን ነው? በዚያም ሰቀሉት ይላል። በዚያ ወገሩት ወይም ሌላ ነገር አደረጉ አይልም ሰቀሉት ነው የሚለው የመስቀል ላይ ሞት ከጥንት የሮማውያን ታሪክ ጀምሮ የሚታወቅ በጣም የውርደት ሞት ነው እንዲህ ባለ የመስቀል ላይ ሞት ለመሞት ፈቀደ። የሚገርም። መስቀሉን ተሸክሞ ነው የሄደው። የሚሞትበት የሞት አይነት ምን ያህል የተዋረደ የተናቀ መሆኑን ያውቃል፣ ግን ተሸከሞ አልፈራውም፣ አልተሳቀቀም ወይም ደግሞ ሌላ በሌሎች ዘንድ ሊኖር የሚችል ማንኛውም ስሜት ፍርሃት ወይም መርበትበት መደንገጥ፣ እንዲህ አይነት ነገር ሰው ሁሉ ሊፈራው የሚችለውን ሊርበተበትበት የሚችለውን ይህንን የሞት አይነት የተናቀ የተዋረደ የሞት አይነት ሊቀበል መስቀሉን ተሸከመ። ወደሚሞትበት ስፍራ በቀጥታ አቀና፣ ፊቱን እንደ ባልጩት ድንጋይ አድርጎ በፊትም ሲገርፉት ጀርባዬን ለገራፊዎች ሰጠው ነው ያለው። ራሱ ነው የሰጣቸው። አሁንም መስቀሉን ተሸክሞ ነው የሄደው። በዚያም ሰቀሉት ይላል። ሲሰቅሉት በገመድ አስረው አይደለም ወይም አንቀው አይደለም፣ በችንካር እንደሆነ ብሉይ ኪዳንም አዲስ ኪዳንም ያሳያል። መዝሙር 21 በቅንፍ 22 ቁጥር 16 ላይ እጆቼንና እግሮቼን ምን አደረጉ ይላል? ቸነከሩኝ በማለት በትንቢት ላይ ተገልጿል። በአዲስ ኪዳን እዚህ ምዕራፍ 20 ላይ ቶማስን ለቶማስ በተገለጠ ጊዜ ከትንሣኤ በኋላ የተናገረው ቃል እንደሚያሳየው ቁጥር 25 ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው ጣቶቼንም በችንካሩ ምልክት ካላገባው የሚል ቃላል እጄንም በጎኑ ካላገባው አላምንም አላቸው፣ ይልና ጌታም ሲገለጥለት ቁጥር 27 ላይ ከዚያ በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን ይለዋል። ስለዚህ በቃ የችንካሩ ምልክት ውስጥ እጆቹን ለማስገባት ቶማስ ሲጠይቅ እናያለን። ጌታም ያነ ነው ሲያረጋግጥ እንመለከታል። እና ተቸንክሮ ነው። መቸንከር፣ ችንካር ምን እንደው ግልጽ ነው። መቸንከር ማለት በምስማር አንድን ነገር አጣብቆ መምታት ማለት ነው። ስለዚህ በመስቀሉ ላይ ጌታችን ኢየሱስ ክርስቶስ የተሰቀለው ተቸንክሮ ነው የብሉይ ኪዳን ትንቢት ይፈጸም ዘንድ ግን ይሄ ብቻ አይደለም። እንደዚህ አይነት በጣም ቶርቸር በሆነ በጣም በሚያሰቃይ አሟሟት ውስጥ ብቻ ሳይሆን ራሱን የሰጠው ሴታፑ ራሱ በዛ በመስቀሉ ላይ ሲሰቀል የነበረው ሌሎች ሁኔታዎችም በራሳቸው ስሜትንም ጭምር የሚፈታተሙ ናቸው። እንደ አካልን ብቻ አይደለም። ሁለት ክፉ አድራጊዎች ወንበዴዎች ማለት የመስቀል ላይ ሞት የሚገባቸው ማለት ነው። ሌሎች ክፉ አድራጊዎች፣ እነሱንም አንዱን በዚህ አንዱን በዚያ ኢየሱስንም በመካከላቸው አድርገው ሰቀሉት። ይሄንን ማርቆስ ከኢሳይያስ 53 ላይ ጠቅሶ ከአመፀኞች ጋር ተቆጠረ ያለው ተፈጸመ በማለት ነግሮ ነው። ስለዚህ ምንድን ነው የሆነው? በሁለት ወንበዶች መካከል ሲሰቅሉት መካከል ደግሞ ሁልጊዜ የዋናው ቦታ ነው። ከክፉ አድራጊዎቹ ዋነኛው ክፉ አድራጊ ነው በሚል ትርጉም ነው መካከል ላይ አድርገው የሰቀሩ። ንጹህና ቅዱስ የሆነው ክፋት የሌለበት እንኳን በሚወዱት ደቀ መዛሙርቱ ዘንድ ቀርቶ፣ በጠላቶቹ ሳይቀር፣ በሰቃዮቹም ሳይቀር አንድ በደልስ እንኳን አላገኘሁበትም ተብሎ የተመሰከረለት ቅዱስና እውነተኛው እርሱ ወዴት እየሄደ እንዳለ ያውቃል። ከአመፀኞች ጋር ለመቆጠር ፈቀደ። ለዚህ ንቀትና ውርደት ራሱን ሰጠ። እኛን ከትንሣኤ ከመስቀሉ ባህር ማዶም እኛን ለማግኘት የግድ በነዚህ ሁሉ ሸለቆዎች ውስጥ ማለፍ ነበረበት። ስለዚህ ጌታ ኢየሱስ ክርስቶስ ንቀትን፣ ሐሳርን፣ ስድብን ሲታገስ እንደውም ሲጠግብ እንመለከታለን። ምን ማለት ነው? ኦቨርፍሎ ከመጠን በላይ ወደሆነ ውርደት ውስጥ እየገባ እንዳለ የምንመለከተው ነው። ለእሱ ይሄ ምንም አይደል። ለእሱ ከዚህ በላይ ሌላ ነገር የሚጠብቀው አለ። በዚህ ውስጥ አልፎ በሚሄድበት ጊዜ ከስድስት ሰዓት እስከ ዘጠኝ ሰዓት ባለው ሶስት የጨለማ ሰዓታት ከአባቱ ዘንድ በሱ ላይ ስለ ኃጢአት የሚወርድ ፍርድ፣ ቁጣ፣ መከራ አለ። እዛ ጋ ነው ለመድረስ እሱ እየታዘዘ ያለ። ስለዚህ እነዚህ ነገሮች የሚያልፍባቸው መንገዶች ናቸው። ለሱ ይህንን ያህል ራሱን ሲያዋርድ የወንበዶች ዋና አድርገው በመካከል ላይ የሾህ አክሊል አድርገው በመዘበት ለሰቀሉት ለእርሱ እግዚአብሔር ካልተጠበቀ ቦታ የታመነ ምስክርነት ያስገኛል። በጣም የሚገርም ነው። ነገሩ ሁሉ የተመሰቃቀለበትና ስሜቱ የተደበላለቀበት ፈራጅ ገዢ ጲላጦስ ደርሶ አሁን ሐቀኛ ለመሆን ፈለገ። በጣም የሚገርም ነው። እንደዛ እውነትን ለመፍረድ ሲል መጠመጥ ነገሩን ከራሱ ወደ እነሱ ለመግፋት ሲሞክር ያየነው ሰው አሁን ግን በጣም ቆራጥ በሆነ አቋም አንድ ስራ ሰራ። ምን አደረገ? ከቁጥር 19 ጲላጦስም ደግሞ ጽህፈት ጽፎ በመስቀሉ ላይ አኖረው። ጽህፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽህፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን፣ እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ ይል በጣም አስገራሚ እንደ ቢልቦርድ ነው። በእኛ ዘመን ብንወስድ ቀላል አይደሉም ቃላቶቹ እዚህ ላይ የአይሁድ ንጉሥ የናዝሬቱ ኢየሱስ በአማርኛው ገጥሟል እና ቢያንስ አራት ቃላት አሉት በአማርኛው የተጻፈው በዕብራይስጥ፣ በግሪክ እና በሮማይስጥ ወይም በላቲን ቋንቋ ነው። በጣም የገዘፉ የወቅቱ ዓለም አቀፍ እውቅና ያላቸው ታላላቅ ቋንቋዎች ናቸው እና ምን ያህል የታሰበበት ስራ እንደሰራ ነው የሚያሳየው። እሱ የቢሮ ስራ በሚሰራበት በአንዱ ቋንቋ ጫር ያደረገው ነገር አይደለም። ከመስቀሉ አናት ላይ የሚሰቀል የሚመታ ነው፣ የሚዘጋጅ ነው። ስለዚህ ሙያዊ ስራ ይፈልጋል። አንደኛ ቃሉ ተመርጧል። ከዚያም ያ ቃል በሶስት ቋንቋዎች ተተርጉሞ በየፎንቱ በሦስቱም ቋንቋዎች ፊደላት መቀረጽ አለበት። ቀላል ስራ አይደለም ይሄ። እና በጣም ልቡ ሙሉ ነው ይሄን ለማድረግ። በቃ ይሄን ማድረግ አለብኝ ከህሊና ጸጸት ለመዳን ይመስላል። ጊልቲነስ ተሰምቶታል፣ ይሄ በደለኝነት ስልጣኑን ተጠቅሞ እውነትን ባለመፍረዱ ተከሷል። በቃ ይችን ለማስታገስ እንኳን ሊሆን ይችላል። በሱ ውስጥ ከዛ ያለፈ ነገር የለውም። መቼ እንጂ ኢየሱስ የአይሁድ ንጉሥ ነው ብሎ አምኖ አይደለም። ምን ይታወቃል። ይሄ ግን ውስጡ በጣም በጉልበት የተሞላ ነው፣ ስራውን ለመስራት። ስለዚህ የአይሁድ ንጉሥ የናዝሬቱ ኢየሱስ